ሰዎቹ ያልበቀሉበት ዓለም የለም። ያልፈኩበት መስክ አይገኝም። የትውልድ ጸዳዮች ናቸውና ሰዎቹ የዘመን ስምረት ናቸው። የተሰበረው የትውልድ ትርክት በእነሱ ዜና መዋል ይጠገናል። ሰዎቹ የበረካ ዛፍ ናቸው፣ ፍሬያቸው ከዘመን ዘመን ይዳረሳል። ሰዎቹ የቀለም ወዞች ናቸው፣ ይከትባሉ። ሰዎቹ ወለላ አንደበት ናቸው፣ የልሳናቸው ፍሬ ቀልብ ያረሰርሳል። ቃላቸው በየጉዳዩ ይረቃል፣ በየቋንቋ ይሰምራል። በሁሉም አቅጣጫ ብናማትር ይህ የብርሃን ፍሬ ጎምርቷል። ለዚህ ነው ዓለማቱን በወፍ በረር እየቃየን ከነዚህ የመንፈስ ሹመኞች የሕይወት ዳራ ስር የምናርፈው። ወደ ቱርክ ተሻግረናል። ከዓመት በፊት ሰኔ 23 2022 እንደ አውሮፓውያን አቆጣጠር አንድ ዜና ወደ ተሰማበት ቱርክ ትልቅ ሰውዋን በዘጠና ሶስት ዓመታቸው አጣች። ለቱርካውያን እሳቸውን ማጣት ቀላል እጦት አይደለም። ሙሉ እድሜያቸውን ኢስላምን በመኻደም ኢልምን በመሻትና በመሰል የበረካ መንገድ ላይ ዘልቀውታል። ታዲያ ሁለት ሳምንታት በህመም ምክንያት በህክምና ሲረዱ ቆይተው ወደ አኼራ መሻገራቸው ተሰማ። አላህ ሱብሐነሁ ወተዓላ Ta'ala በማያልቅ እዝነትና ችሮታ ያቀማጥላቸው። ሸይኹ በቱርክ ግዙፍ የእስላማዊ እውቀትና የመንፈሳዊ ፈለግ ምልክት ሆነው ይታያሉ። አንድ ክፍለ ዘመን በተጠጋ ዕድሜያቸውም ታላቅ ብሔራዊ ምልክት መሆን ችለዋል። ሸይኹ ሙሉ ዕድሜያቸውን በኢስታንቡል ሲያሳልፉ፣ በምግባርና በስብዕናቸው እጅግ ደምቀው ታይተዋል። ተቅዋ በተግባር ሰብከዋል። ኢስላምን በሕይወት እንቅስቃሴያቸው ተርከውታል። ብዙዎች ለዚህ ምስክር ናቸው። ሸይኽ ማህሙድ ኤፈንዲ 1929 እንደ ኤሮፓያን አቆጣጠር ሚኮ በምትባል መንደር በትራብዞን ግዛት ቱርክ ነበር የተወለዱት። አባታቸው አሊ ኤፌንዲ ሲባሉ እናታቸው ፋጢማ ሐኒም ኤፌንዲ እንደሚሰኙ የሕይወት መዝገባቸው ላይ ተተርኳል። እናትና አባት ብለን የጠራናቸው ስሞች በመንፈሳዊ ልህቀትና ማህበራዊ ማዕረግ እጅግ የተከበሩ እንደሆኑ ልብ ይባል። ሼክ ማህሙድ ኤፌንዲ በዚህ ቤተሰብ ውስጥ መፍለቃቸው ለታላቅነት መንገዳቸው ትልቅ ትጥቅ ነበር። ገና በስድስት ዓመት እድሜያቸው ቁርአንን ማሐፈዛቸው ለታላቅነታቸው መነሾ ናሙና ሆኖ መጠራት ይችላል። ሸይኽ ማህሙድ ኤፈንዲ ገና በልጅነታቸው ከኢባዳ ተግባራት ጋር የተለየ ፍቅርና ውህደት ነበራቸው። እንኳን ግዳጁን ቀርቶ ተጨማሪ የሱና ተግባራትን ለመፈጸም አይሰንፉም። በመንደሩ ውስጥ ህጻናት ማህሙድ ብሎ መጥራት ወደፊታቸው ብሩህ ይሆናል፣ አንቱታና ክብር ያመጣሉ ከሚል ምልከታ በመነሳት ነው። በመንደሩ በዛች ሰሞን የበቀለው ታዳጊም ለስሙ የተገባውና የተወጠነለትን የታላቅነት መንገድ ተራምዷል። የተወለዱበት ከተማ ቻፍሳሊ ስትባል በኦስማን አገዛዝ ጊዜ እንደተመሰረተችና ስሟንም እንዳገኘች ይነገራል። በውስጡ ያለው የማዕድን ሀብት በርካቶች እንዲሰፍሩባት እንዳደረጋትም መረጃዎች ይጠቁማሉ። በ12ኛው ክፍለ ዘመን የተሰራው የሰልጁቅ መስጂድ በከተማይቱ ከተገነቡ ጥንታዊ ታሪካዊ ቦታዎች አንዱና ግዙፍ ሆኖ ይነሳል። የጌጣጌጥ ገበያነቷም ገናና እንደሆነ በርካቶች ይገልጻሉ። የዘመን ጌጥም አፍርታለች። ሼህ ማህሙድ ኤፈንዲ በልጅነታቸው እግራቸው ሰርክ ወደ መስጂድ ይራመዳል። ሁሉንም ሰላት በጀማዓ ነው የሚሰግዱት። የተወለዱበት ከተማ የመጀመሪያ ደረጃ ትምህርታቸውን ካጠናቀቁ በኋላ ለተጨማሪ እስላማዊ ዕውቀት ፍለጋ ወደ ካይሰሪ ግድማ ቀኑ። መሰረታዊ የእስላምን የእውቀትም አምዶች፣ የአረብኛ ቋንቋ ስርዓት ነሕው ሰርፍና የፋርስ ስርዓተ ቋንቋን ተማሩ። ከሼህ አህመድ ሆጃ ዘንድ እውቀታቸውን የቀሰሙ ሲሆን ሼህ አህመድ ሆጃ በወቅቱ በዛ አካባቢና ግዛት እጅግ የታወቁና የተከበሩ ሊቅ ነበሩ። ሼህ ማህሙድ ኤፈንዲ የእውቀት ጉዞአቸው የሚገታ አይደለም። በከይሰሪ ለዓመታት ከቆዩ በኋላ ተመልሰው ወደ ትውልድ አካባቢያቸው በማቅናት በወቅቱና በአካባቢው እጅግ ገናናነትን ካተረፉት ታላቅ ሼህ መሐመድ ሩስዲ አሲኮትሉ ሆጃ ኤፈንዲ ዘንድ በቂርአት ስርዓት ላይ ከሳቸው ስር ኢልምን መሞጠል ያዙ። ቀጥለው እዛው አካባቢ ታላቅ እውቅና ከነበራቸው ሸይኽ ዘንድ በመዝለቅ በበላጋ፣ በፊቅህ፣ በኢልመል ከላም፣ በተፍሲር፣ በዑሉሙል ሐዲስ በኡሱሉል ፊቅህ እና ሌሎች ዘርፎች ተመረዋል። ሸይኽ ማህሙድ ኤፈንዲ። ገና 16 ዓመት ልጅ እያሉ ብዙዎቹን የትምህርትና የእውቀት ጉዟቸውን አጠናቀው ነበር። ሼሁ ዛህራ ሐኒም የተባለች ሴት አግብቶ የነበረ ሲሆን በ1993 እንደ ኤሮፓያን አቆጣጠር ባለቤታቸው ወደ አኼራ ተሻግረዋል። ከዛም በኋላ የእውቁን ሼህ መንሱር በይደሚር ኤፈንዲን ልጅ አግብተው ኑሯቸውን ቀጥለዋል። በሰኔ ወር 1952 እንደ ኤሮፓያን አቆጣጠር ሸይኽ ማህሙድ ኤፈንዲ ለውትድርና ግዳጅ ወደ ባንዲርማ አቀኑ። ይህም በቱርክ ከሚገኙ ታላላቅ ሊቃውንት አንዱ የሆኑትንና የኋላ ኋላ ሼሃቸው የሆኑትን ሸይኽ አሊ ሀይደር አኪስ ሐቢ አልነቅሸበንዲ አልኻሊዲን ያገኙት ሼሁ በአራቱም መዝሃቦች ላይ ጥልቅ የሆነ እውቀትና ግንዛቤ የነበራቸው በበርካቶች ዘንድ የሚታወቁ መሆናቸው ይነገራል። ሼክ አሊ ሀይደር የያኔውን ወታደር ሼህ ማህሙድ ኤፈንዲን አፈላልገው እንዲያመጧቸው ለደረሶቻቸው አዘዙ። ከዛ በኋላ ነው የመገናኘት እድሉ እውን የሆነው። ደረሶቹ የወታደሩን ስም አድራሻ፣ ከየት እንደመጣና መሰል ጉዳይ ለማወቅ አልቻሉም ነበር። ከተገናኙ በኋላ ለምን ይህንን ወታደር ነጥለው መርጠው አስጠሩት ሲባሉ ታላቁ ሼክ የሼህ ማህሙድ ኤፈንዲን ልብ ስራትና ልህቀት መግለጻቸው ይነገራል። በ1954 እንደ ኢሮፓያን አቆጣጠር የውትድርና አገልግሎታቸውን ካጠናቀቁ በኋላ በኢስታንቡል የሚገኘው የኢስማኤል አጋ መስጂድ ኢማም ሆነው ተሾሙ። ሸይኽ ማህሙድ ኤፈንዲ እስከ 1996 እንደ ኢውሮፓውያን አቆጣጠር የጡረታ ጊዜያቸው ድረስ በመስጅዱ በብርቱ ኃላፊነት ውስጥ ቆይተዋል። ኢማም ሆነው የማህበረሰቡን ኢስላማዊ አረዳድ ለማሳደግ፣ ደረሶችን በኢስላማዊ እውቀት ለመግራትና ብዙ ብዙ ጉዳዮችን ለመፈጸም አልሳሱም። በርካታ ሙስሊሙ አለም ሊቃውንት ከሳቸው ዘንድ ተምረዋል። ሸይኹ በተለያዩ ፖለቲካዊ ቀውሶችና።

የነበራቸው የሽማግሌና ያስታራቂ ሚና ላቂያል እንደነበርም ይወሳል። በመስከረም ወር 1980 እንደ አውሮፓና አቆጣጠር የተከሰተውን የተከሰተው እንደዋቢ ማንሳት ይቻላል። ህዝባቸውን ለማረጋጋት ሞክረው እንደተሳካላቸው ይነገራል። በ1988 እንደ አውሮፓና አቆጣጠር ሸይኽ ማህሙድ ኤፈንዲ ሶሪያን ለመጎብኘት ለመጀመሪያ ጊዜ ተጓዙ። በ1992 እንደ አውሮፓና አቆጣጠር ደግሞ የእስላምን ብርሃናማና ህያው ቃል ለማስተላለፍና ለማድረስ ወደ አውሮፓ ማለትም እንግሊዝና ጀርመን አቀኑ። ወደ ጥንታዊቷ ቡኻራ በማቅናት በአካባቢ ያሉትን እጅግ ጥንታዊና ታሪካዊ ከባቢዎችን ጎብኝተዋል። ወደ መካከለኛው ኤዥያ፣ አውሮፓና ሌሎች ክፍለ ዓለማትን በመጓዝ በርካታ የዳዕዋ ሥራዎችንና ኢስላማዊ ትምህርቶችን አድርሰዋል። ሸይኽ ማህሙድ ኤፈንዲ እጅግ ለበርካታ ጊዜያት የሐጅና የወምራ ጉዞ እንደፈጸሙ ይነገራል። ለዳዋ፣ ለጉብኝትና ሌሎች እንቅስቃሴዎች በሚጓዙ ወቅት በበርካታ ሊቃውንት ላይ ተጽዕኖ እንደሚፈጥሩ ይነገርላቸዋል። የገነቡት ኢስላማዊ ስብዕና የእውነትና የማያወላዳ እንደሆነም ምስክሩ ብዙ ነው። የመሪነት ስብዕናቸው እናቸው በሁሉም የኑሮ ደረጃ ላይ ያለን ሰው የሚያዩበት መንገድ ደግሞ እጅግ ተቀባይነታቸውን እንዳገነነው ይነገራል። በርካታ ኢስላማዊ ስብስቦች፣ ሲምፖዚየሞችና ሌሎች እውነቶችን በመምራት ብዙዎች ኢስላማዊ እውቀትን እንዲያገኙና በመልእክተኛው አለይሂ ሰላት ወሰላም ፈለግ ላይ እንዲጸኑ ብርታት ሆነዋል። በ2010 እንደ ዩሮፒያን አቆጣጠር በኢስታንቡል ወደ 400 የሚጠጉ ሊቃውንት በተገኙበት ሼክ መህሙድ ኤፈንዲ የዚህ ክፍለ ዘመን ሙጀዲድ ወይም ሀዳስ የሚል ማዕረግ አግኝተው እንደነበር ይታወሳል። ሼህ መህሙድ ኤፈንዲ በህይወት ዘመናቸው ሁሉ የሰው ልጆች እውቀትን እንዲመረኮዙ፣ እውቀታቸው በቃላት ብቻ ሳይሆን በገቢርም መታየት እንዳለበት የተግባር መምህር ሆኖ አሳይተዋል።

ኡስማን ኦግሎ በሚል ስም በቱርካውያን ዘንድ ይጠራሉ። ሩሁል ፉርቃን በሚል የቁርአን ተፍሲርን በቱርክኛ ቋንቋ እንዳዘጋጁ ይነገራል። በዓለማችን ተጽዕኖ ፈጣሪ ሙስሊሞች ዝርዝር ውስጥ የሚገኙ ሲሆን በቱርክ በሳቸው መጠን ተጽዕኖ ያለው ሊቅ ስለ መኖሩ ያጠራጥራል። በኩላሊታቸው ላይ በነበረ የጤና እክል ባሳለፍነው የ2022 እንደ ኤሮፒያን አቆጣጠር ዓመት በሰኔ ወር ወደ አኼራ የተሻገሩት ሼህ ማህሙድ ኤፈንዲ ከመቶ ሺዎች የሚልቅ ህዝብ ስርዓተ ቀብራቸውን ፈጽመዋል። በስርዓቱ ላይ የቱርኩ ፕሬዝደንት ረሲፕ ጠይብ ኤርዶጋን ጭምር የተገኙ ሲሆን በትዊተር ገጻቸው ላይም የሐዘን መልእክታቸውን አስተላልፈዋል። አላህ ስብሐንሁ ወተዓላ ለታላቁ ሼኻችን ምህረት እንዲያደርግ ለምናለው። ከታላላቅ መንፈሳዊ መሪዎቻችን አንዱ ነበሩ። ህይወታቸውን ለኢስላም ከፍለዋል። ትዕግስትና መጽናናት ለቤተሰቦቻቸው፣ ለደረሶቻቸውና ለሚወዷቸው ሁሉ ይሁን የሚል መልእክት አስፍረዋል። ፕሬዚደንቱ ለሼሁ የተለየ አክብሮትና ፍቅር እንዳላቸውም በርካቶች ይናገራሉ። ሸይኹ በየአመቱ ለሶስት ሳምንታት በተከታታይ በቱርክና በሌሎች ሀገራት የዳዕዋ ጉዞ በየጊዜው ያደርጉ እንደነበርና ይህም እጅግ ከሚታወሱባቸው ስራዎቻቸው መሀል ነው። የሙስሊሙ ዓለም ከኅልፈታቸው በኋላ በተለያየ መንገድ ሀዘኑን የገለጸ ሲሆን፣ ታላላቅ የዓለማችን ሙስሊም ሊቃውንትም በሸይኹ ሞት የተሰማቸውን ሲገልጹ ሰንብተዋል። ሸይኽ ማህሙድ ኤፈንዲ በተለያዩ ጊዜያት የእስራት ከዛም አልፎ የግድያ ሙከራ ተደርጎባቸው እንደነበርም ይወሳል። ዘ96 መፈንቅለ መንግስት ወቅት የደረሰባቸው መዋከብና በ2007 እንደ ኢሮፓያን አቆጣጠር አቆጣጥር በመኪና ውስጥ ሳሉ የተፈጸመባቸውን የግድያ ሙከራ እንደ ናሙና ልናነሳ ነሳን እንችላለን። አላህ ስብሐነሁ ወተዓላ በዕድሜ ዘመን ያካበቱትን ብርሃናማ ጸጋ ሁሉ በዘላቂው ዓለም በማይተካም እንዳይመንዝረላቸው፣ በዝነቱና ግርማ ያቀማጥላቸው። ውስጥ ውጪ ላይታችሁ፣ አማን ይሁን።